ወዳጆች እንግዲህ ሰላም ዋጋ የሚጠይቅ ነገር ነውና ሰላም አንዳንዴ ሊያስደፍር ይችላል። ሰላም አንዳንዴ ሊያስንቅ ይችላል። ሰላም አንዳንዴ እጥር ሳር ለመያዝ በመንበርከቅ ሰላም በሚፈልጉ ወገኖች ጉዳትን ሊያስከትል ይችላል። ግን ደግሞ ከሰላም የተሻለ አማራጭ የለ። ሁላችንም እሳት ለማንደድ ክብሪት የሚጭር ሳይሆን ሰላምን ለማርገብ ሳር የሚያጭል እጅ ይስጠን። በያለንበት ሰላም በመኖሩ ዛሬ ዝች አዳራሽ ተሰብስበናል። ሰላም በሌለበት የሚደረጉ እንቅስቃሴዎች ሁሉ የሰይጣን ወፍጮዎች ናቸው። የሰይጣን ወፍጮ ድምፁ ይሰማ ይጮሃ፣ ዱቄቱ ግን አይታይም። ለምን? ሰይጣኑ ይበላዋል። ሰላም የሌለበት ቦታ ላይ ብንለፋ፣ ፋብሪካ ብናቋቁም፣ ነዳጅ ብናወጣ፣ ግድብ ብንገድብ፣ ውጤቱ ለህዝባችን አይደርስም። የሰላም እጦት ሰይጣን ይቀለበዋል። ስለዚህ አገራችን እንድትለማ አገራችን ሰላም ልተወኑ የልፋቷ የመሪዎቿ ልፋት ውጤት ለህዝቦቿ ተደርሶ እንዲቋደስ ፈጣሪ አምላክ ለኢትዮጵያ ሰላምን ያርግልን። በምድራችን ሰላም ይስፈን። ህዝቡን እርስ መርሱ ፍቅር ያርግልን። ሰላምን የሚጠላ ሰይጣን ብቻ ስለሆነ ሰይጣኖች ከምድራችን ይቀበሉ። የሰይጣን አስተሳሰብ ይውደም፣ ይውጣ። ሁላችንም ለሰላም የምንተጋ፣ ለሰላም የምንቆም፣ ለሰላም የምንበረከክ፣ ለሰላም ክብር የምንሰጥ እንሆን። ለጊዜው ሰላም ቢያስጎዳንን፣ ለጊዜው ሰላም ቢያስንቀንን፣ የመጨረሻ የሰላም ውጤቱ ድል ነውና ታግሰን ለሰላም ተንበርክከን ዛሬም ነገም ለሰላም እንድንቆም፣ አንድ እንድንሆን፣ ፍቅርን እንድናደረጅ፣ መወያየትን መነጋገርን ለሀገራችን ችግር እንድናደርግ እግዚአብሔር በአእምሯችን በአካላችን በሁለመናችን ሰላሜን ያሰምጥልን። የዛሬው ግንኙነታችን የፍቅር የሰላም ለሀገራችን መልካም መክረን መልካም ዘክረን መልካም ፍሬ ይዘን ሆነ እየመጣንበት እንድንሄድ እግዚአብሔር ይርዳን። እኔ ትንሽ መርቅ ያለው ፈጣሪ አምላክ፣ የሁሉ ባለቤት የሆነው ደግሞ የልባችንን መሻት የሀገራችንን ምኞት ስኬቷን ሁሉ እሱ እጅ ላይ ነው ያለውና እሱ ጨምሮ ጨማምሮ ይመርቀን ጾሲኑን አዳግቶ